ሩታ ብሩኬን በጥብቅ እፈልግሃለሁ፣ ለአንተ ብቻ የማዋይህ ነገር አለኝ፣ እንግዲህ ስሞትልህ ቤቴ ድረስና ብላ ጠርታዋለችም ማለት ነው። ሩታ ባለፈው ቪዲዮ ለቃልን ነበር፣ ሄርሜላ ካብርሽ ጋር እየኖረች ነው፣ እኔ ካለማሁት ንብረት እየኖረች ነው፣ ስለዚህ በጣም ከፍቶኛል ስትል ያው ባለፈው ቪዲዮ ላይ ካየናት በኋላ በተደጋጋሚ ሌሎችም ነገሮች እንዳሉ ሰምታ በጣም ተደብራ ቤተሰቦቿን ሁሉ አታወራም ሆስፒታልም ገብታ ነበር እንግዲህ መረጃዎች እንደሚያመለክቱት ልትወልድ ነው ተብሎ ነበር ነገር ግን በዛ አብርሽ ባደረገው ነገር ከሄርሜላ ጋር በራሷ ንብረት በራሷ ቤት ውስጥ እያደረገ ያለው ነገር አበሳጭቷት እንደሆነ በዛ ብስጭት የተነሳ ሆስፒታልም ሄዳ እንደነበር መረጃው ያመለክታል ማለት ነው እንግዲህ ለምን ብሩኬን ጠራችው ማንም ሰው አጠገቤ እንዳይደርስ ብሩኬ ብቻ መጥቶ ሀሳቤ እንዲሰማኝ ፈልጋለሁ ብላለች። ውድ የኤፍሾ ቤተሰቦች እንዴናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ሩታ ለምን ብሩኬን ብቻ ፈለገች? ለምን የአብርሽን ጓደኞች ሌሎችን አልፈለገችም? ብሩኬን ብቻ አግኝቼ የልቤን የውስጤን መናገር እፈልጋለሁ ብላ እንግዲህ ለብሩኬ ደውላለች። ብሩኬም በአንድ ስልክ ጥሪ አረ፣ ችግር የለም ብሎ ወደ ቤቷ ሂዷል ማለት ነው። ቤቷ ላይ ተገናኝተው አውርተዋል፣ ተወያይተዋል። ይህ መረጃ ጥብቅ የሆነ መረጃ እየደረሰኝ ብሩኬን ያገኘችው ለምን ይሆን እስኪ የምትገምቱት ግምት ካለ ኮመንታችሁ እንድታስቀምጡ በአክብሮት ጠይቃለሁ። ይህን ቪዲዮ ላይክ አድርጉልኝ ቤተሰቦቼ። ለቻናሌም አዲስ የሆናችሁ ካላችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። እንግዲህ ሩታ በጣም ከፍታለች በጣም አሟታል። እንግዲህ መውለጃዋም እየደረሰ ነው። ቤተሰቦችን በጣም ተጨንቀዋል። እንዳታወሩኝ እንዳትቀርቡኝ አልፈልግም እያለች ሌላ አውሬ የሆነ ባህሪ እንዳመጣች ነው። እንግዲህ ከዛው መረጃው የደረሰኝ ብሩኬን ለምን እንደምታወረው ምን እንደምታወረው አልገባኝ ምንም። ቪዲዮ ቀርጸዋል። ቪዲዮን ይዘውልን እንደሚመጡ ነው የሰማሁት። ውዴ ኤፊሾ ቤተሰቦች፣ አሁን አሁን ነው መረጃውን የሰማሁት። እናንተ የምትገምቱትን ብሩኬ እንግዲህ እንደምናውቀው ደርባባ ወንድማችን ነው። ቁም ነገረኛ ወንድማችን ነው። እንደ ሌሎች አስመሳይ አይደለም። ስለዚህ ለብሩኬ ብሩኬን ለማውራት የመረጠችበት ምክንያት ይሄ ይመስለኛል። እናንተ ደግሞ ለምን ብሩኬን ብቻ ፈለገችው? ብሩኬን ብቻ ግንታ ለምን ማውራት ፈለገች? የገምታችሁትን ግምት በኮመንታችሁ እንድታስቀምጡልኝ በአክብሮት እጋብዛችኋለሁ። ይህ ኤፌሾው ነው። ኤፌሾው ለእናንተ እንግዲህ አዳዲስ ነገሮችን እያመጣ የሚያቀብላችሁ ውድ ወንድማችሁ ስለሆነ ፍቅር ያስፈልገዋል። ቤቱ ላይክ አድርጉ፣ እንዲሁም ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ በማድረግ እንድትቀላቀሉ በአክብሮት እንጠይቃለን። አብረን እንቆያለን። እንግዲህ ያው ዛሬ በዋነኝነት ልነግራችሁ የመጣሁት እንዴት ያው ሩታ በጣም እንደከፋት እናውቃለን፣ ግን እንዴት ከአብርሽ ጓደኞች ሁሉ መርጣ የአብርሽን አማች ብሩኬን እንዴት መረጠችው? እንዴት ከብሩኬ ከአብርሃም ቤተሰቦች እሱን መረጠችው? ያው ቤተሰብ ባይሆንም አማች ነው። ተዛምዷል እንግዲህ ተዛምዷል እንግዲህ። ያው ሀይሚ ከወለደችለት ማለት ነው። ጥላው እየጠፋች ነው በነገራችን ላይ ሀይሚ። ሌላ ባህሪያ ምታለች። መገረፍ እንዳለባት ነው የሚሰማኝ ሀይሚ። ለማንኛውም ዛሬ የመጣሁበት ጉዳይ ግን እንዴት ብሩኬን ብቻ የልቧን የውስጧን ልተነፍስለት እንዴት እሱን መረጠችው? እንዴት እሱን መረጠችው? ይህ ነገር እጅግ በጣም አሳሳቢ ነው። እናንተ በቅርበት የምታውቁና ብሩኬንም በደንብ በጥልቀት የምታውቁ ሰዎች ካላችሁ እስኪ በኮመንታችሁ ብሩኬን የፈለገችበት ምክንያት እንዲህ ነው፣ እንዲህ ሊሆን ይችላል እያላችሁ ሀሳብ፣ አስተያየታችሁን እንድታስቀምጡ በአክብሮት ትጋብዛችኋለሁ። መልካም ጊዜ የሆነላችሁ ውድ ኤፍሾ ቤተሰቦች፣ ዛሬ ቪዲዮውን ከለቀቁት ዛሬ እንጠብቃለን። እኔ ዛሬ ነው የምጠብቀው። በሩታ ቻናል ሊለቀቅ ይችላል ብዬ አስባለሁ፣ ሀሳባቸውን ካልቀየሩ ቪዲዮ እንደቀረጹ እና ብቻዋን ቤት ዘግታ እሱን እንዳወራችሁ ሰምቻለሁ። እንግዲህ እኔ ኑዛዜ እንዳይሆን ብቻ ነው የፈራሁት። ኑዛዜ አይሆንብን ብቻ ሩታዬ፣ እንዲህ አይነት ክፉ ነገር እንዳታስቢብን። አብርሽ የፈለገ ከፈለገው ጋር ቢዘልም አንቺ አዲስ ምዕራፍ፣ አዲስ ህይወት ከፊትሽ ላይ ይጠብቅሻል። የኔ ውድ የኔ ቅመም ሩታዬ፣ እባክሽ ክፉ ነገር እንዳታስቢ እላለሁ። ከወዲሁ መልካም ጊዜ ይሁንላችሁ። ሩታዬ በሰላም እንድትወልድ የምትመኝ ሁላ ደግሞ ለሩታዬ አሁንም በሌላ ኮመንት ሩታዬ በሰላም ትውለድልን እያላችሁ መልካም ምኞታችሁን አስቀምጡ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ የሆንላችሁ። ባባይ